ሰላም ጤና ይስጥልን ተመልካቾቻችን። ለሰዓቱ የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። ከሀገር ውስጥ እንዲሁም ከውጭ ያገኘናቸው ናቸው። መረጃዎቻችንም እያደረስናችሁ አብረናችሁን ዘልቃለን። ዜናዎቹን እያመራን እኔ ቅዱስ ደጀኔና እስካሁን አለማየሁ ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ምንቆይ ይሆናል። የምናስቀድመውም የሀገር ውስጥ መረጃን ይሆናል። ኢትዮጵያ ለነፍስ ወከፍ የጤና ወጪ የምትመድበው ገንዘብ የዓለም የጤና ድርጅት ከሚያስቀምጠው መለኪያ በእጅጉን ያነሰ ነው ተባለ። ኢትዮጵያ ለጤና አገልግሎት ዝቅተኛ የሚባል ወጪ ከሚያወጡ ሀገራት መካከል አንዷ መሆኗ ተገልጿል። በኦሮሚያ ጤና ቢሮ የጤና ፋይናንሲንግ አድቫይዘር ዶክተር ሚደቅስ አዱኛ ለብስራት ሬዲዮ እንደተናገሩት ኢትዮጵያ ካላት የኢኮኖሚ አቅም አንጻር ለጤና እየመደበች ያለችው ገንዘብ ከጊዜ ወደ ጊዜ እያደገ መጥቷል። የጤና ሚኒስቴር በሚያካሂደው የጤና ወጪ ጥናት መለኪያ መስፈርት የነፍስ ወከፍ የጤና ወጪ በፈረንጆቹ አቆጣጠር በ1995 ከነበረበት አራት ዶላር በ2019 ወደ 36.37 ዶላር መጨመሩን ያሳያል። በእነዚህ ዓመታት ውስጥ የኢትዮጵያ ገንዘብ ወጪ የጨመረ መምጣቱን እንደሚያሳይ የተናገሩት አቶ ሚደቅሳ በበርካታ መለኪያዎች ሲታይ ግን ያነሰ መሆኑንም ተናግረዋል። የዓለም የጤና ድርጅት በሚያስቀምጠው መለኪያ መሰረት እንደ ኢትዮጵያ ያሉ ሀገራት መሰረታዊ የጤና አገልግሎቶችን ማቅረብ የሚችሉት ለነፍስ ወከፍ ወጪ 86 ዶላር መመደብ ሲችሉ ነው። ከዚያ አኳያ ኢትዮጵያ ግማሽ ያሉን እንኳን መሸፈን እንዳልቻለች የተገለጸም ሲሆን ይህን ለማሟላት በርካታ ስራዎችን መስራት እንደሚጠበቅባት ተጠቁሟል። ለወላጅ እናቱ ወሬ ያቀብላል በሚል ሰበብ የሰባት ዓመቱን የገዛ ልጁ ላይ የድብደባ ወንጀል በመፈጸም በረሃብና ጥም ተሰቃይቶ እንዲሞት ያደረገው አባት በእስራት ተቀጣ። በምስራቅ ሐረርጌ ዞን ሚደጋቱ ሚዳጋ ቶላ 01 ቀበሌ ውስጥ ለእናቱ ወሬ ያቀብላል በሚል ሰበብ የድብደባ ወንጀል በማድረስ ለሶስት ቀናት እህልና ውሃ ሳያገኝ በረሃብና በውሃ ጥም እንዲሞት ያደረገው ግለሰብ በስራት መቀጣቱን የምስራቅ ሐረርጌ ዞን አቃቢ ሕግ ጽሕፈት ቤት አስታውቋል። የምስራቅ ሐረርጌ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ነብስ ግድያ ምርመራ ቡድን እንደገለጸው ተከሳሽ ከድር ከሊፋ አብዱላ የተባለው ግለሰብ ከህጋዊ ባለቤቱና ከልጁናት ጋር በተፈጠረ ግጭት ለጊዜ ኦብሳ ከድር የተባለው ልጅ እናቱ እሱ ጋር አስቀምጣ ወደ ቤተሰቦቿ እንደሄደች ተገልጿል። ተከሳሹ ከባለቤቱ ጋር ህጋዊ ፍቺ ለመፈጸም በሂደት ላይ ያለ የሰባት አመቱ ታዳጊ ለእናቱ የተለያዩ ወሬዎችን ያቀብላል በማለት በተለያዩ ጊዜያት የድብደባ ድርጊት ይፈጽምበት እንደነበር መግለጫው አመላክቷል። በዚሁ መሰረትም ጥቅምት 1 ቀን 2017 ዓ ም ከምሽቱ 12 ሰዓት ላይ ለእናት ወሬ ማቀበልህን አልተውክም በማለት በሰባት አመቱ ልጅ ላይ በከስክስ ጫማ ኩላሊቱ ላይ እንዲሁም የተለያዩ የጀርባ ጥንቶቹን በመርገ በአፍንጫውና በአፉ ደም እንዲወጣ ማድረጉን በማስረጃ ተረጋግጧል። ተከሳሹ በሰባት አመቱ ልጅ ላይ ይህንን ድርጊት ከፈጸመ በኋላም የሕክምና እርዳታ እንዳያገኝ በማድረግ ለተከታታይ ሶስት ቀናት ምግብና ውሃ በመከልከል እንዲሁም ጎረቤቶች ያመጡትን ምግብ ተቀብሎ በመጥፋት ተጎጂው ልጅ ሆዶ አብጦ ጥቅምት 30 ቀን 2017 ዓም ህይወቱ አልፏል። የልጁ ሞት ተከትሎ የአካባቢው ነዋሪዎች ለፖሊስ በሰጡት ጥቆማ መሰረት ተከሳሹ በቁጥጥር ስር በመዋል የሟችን አስክሬን ወደ ሆስፒታል በመላክ የምርመራ መዝገቡ በበቂ ማስረጃ በማጠ ማጠናቀር ለአቃቤ ህግ ተልኳል። አቃቢ ህግን በከባድ የሰው መግደል ወንጀል ህግ 539 ንዑስ አንቀጽ ሁለት ላይ ተመስርቶ ክስም መስርቷል። የአቃቤ ህግ ክስ ሲመለከት የነበረው የምስራቅ ሀረርጌ ዞን ከፍተኛ ፍርድ ቤት ግንቦት 17 ቀን 2017 ዓ ም በዋለው ችሎት ተከሳሽ ከድር ከሊፋ አብድላሂ በርሱ ስር የሚተዳደር ና ራሱን መከላከል የማይችል ህጻን ልጅ በአሰቃቂ ሁኔታ የድብደባ ጉዳት አድርሶበት በምግብና በውሃ መቅጣት ለሞት እንዲዳረግ ማድረጉም እጅግ ነውረኛ ጨካኝ ና አደገኛ መሆኑን የሚያሳይ በመሆኑ ፍርድ ቤቱ ይህንን ግንዛቤ ውስጥ በማስገባት በ16 ዓመት ከ6 ወር እስራት እንዲቀጣ የወሰነበት መሆኑን የምስራቅ ሀረርጌ ዞን አቃቤ ህግ ጽህፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ቡድን ምርመራ መግለጫ አመላክቷል። አሁን ደግሞ የምናሳልፋችሁ ከውጭ ወዳገኘነው መረጃችን ነው። የፈረንሳይ ብሔራዊ ምክር ቤት በህክምና የታገዘ ሞትን ህጋዊ ለማድረግ ደግፎ ውሳኔ ሰጠን። ረቂቁ ተግባራዊ መሆን ሲጀምር ቋሚና ሊቋቋሙት የማይችሉት የአካልና የስነ ልቦና ስቃይ ያለባቸው ታማሚዎች በዶክተር እገዛ ሞታቸው እንዲያልፍም ያስችላል። የፈረንሳይ ፓርላማ በአውሮፓ በተንከባካቢዎች ስር ያሉ ህሙማን ሞትን ከፈለጉ ተንከባካቢዎቹ እንዲረዳቸው መንገዱን በመክፈት በእርዳታ የሚፈጸምን ሞት ህጋዊ ለማድረግ የሚያስችል ረቂቅ ህግን ደግፏል። ተወካዮቹም የረቂቁን የመጀመሪያ ንባብ 305 ለ በሆነ ድምጽም አጽድቀዋል። ውሳኔው ጸድቆ ከሚቀጥለው አመት ጀምሮ ተግባራዊ ከመሆኑ በፊት ወደ ሴኔት የላይኛው ምክር ቤት ከዚያም ወደ ታችኛው ምክር ቤትና ለሁለተኛ ንባብ ደግሞ ወደ ብሔራዊ ምክር ቤት የሚቀርብና በረዥም ሂደት ውስጥ የሚያልፍ ነውም ተብሏል። መንግስት የመሞት መብት ህጉ ታማሚዎችንና ከስቃይ ለመገላገል ለሚፈልጉት ለመደገፍ የተዘጋጀ የስነ ምግባር መላሽ ሲል ገልጾታል። ህጉ አንድ ታካሚ የመሞት ምኞቱን ከገለጸ ገዳይ የሆነ ንጥረ ነገር ለማግኘት ብቁ መሆኑን ለመወሰን ይፈቅዳልም ተብሎለታል። በዚህም ለመሞት በሚደረገው ሂደት ታካሚዎች ራሳቸው ወይም በዶክተር እገዛም ህይወታቸው እንዲያልፍም የሚረዳ ነው። ነገር ግን ህጉ ተፈጻሚ እንዲሆን ታካሚዎች ብዙ ጥብቅ ሁኔታዎችን ማሟላት አለባቸው የተባለ ሲሆን ከቅድመ ሁኔታዎች መካከል ከ18 ዓመት በላይ የሆናቸው የፈረንሳይ ዜግነት ወይም የመኖሪያ ፍቃድ ያላቸውና በከባድ ለህይወት አስጊ የሆነ የላቀ ወይም በማይድን በሽታ የሚሰቃዩ መሆን አለባቸውም ተብሏል። ከዚህ በተጨማሪም በሽታው በህክምና ሊታከም የማይችል ቋሚና ሊቋቋሙት የማይችሉት የአካል ና የስነ ልቦና ስቃይ የሚያስከትል ከሆነና በሽተኛው ህይወቱን ለማጥፋት ያለውን ፍላጎት በነጻነትና በመረጃ ላይ በተመሰረተ መንገድ መግለጽን መቻል አለበት። ትራምፕ ካናዳ ለጎልዶን ዶም 61 ቢሊዮን ዶላር ትከፍላለች፣ ካልሆነ 51ኛዋ የአሜሪካ ግዛት ትሆናለች ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለካናዳ የነደፉትን የጎልድ ዶም ሚሳይል መከላከያ ስርዓት አካል ለመሆን 61 ቢሊዮን ዶላር መክፈል እንዳለባት፣ ይህን መክፈል ካልሆነላት ደግሞ ሃምሳ አንደኛዋ የአሜሪካ ግዛት ትሆናለች ሲሉ ተደምጠዋል። ትራምፕ በግል ንብረታቸው ትሩስ ሶሻክ ላይ በለጠፉት መልእክትም ካናዳ የእኛን አስደናቂ ወርቃማ ዶሚ ስርዓት አካል መሆን በጣም ትፈልጋለች። እናም ከአሜሪካ ጋር ከተቀላቀለች ከክፍያ ነጻም ትሆናለች ብለዋል። በታቀደው የመከላከያ ስርዓት ውስጥ ካናዳ ሃምሳ አንደኛ የአሜሪካ ግዛት ከሆነ ዜሮ ዶላር በመሆኑ ምንም ወጪ አታወጣም ሲሉ ትራምፕ ተናግረዋል። ትራምፕ ጽሑፍ ይፋ የሆነው የካናዳ ፓርላማ ዩናይትድ ኪንግደም ንጉስ ቻርልስ ሳልሳይን ያልተለመደ ንጉሳዊ ንግግር ካደረጉ ከጥቂት ሰዓታትም በኋላ ነው። ንጉሳዊ የካናዳ ለዋላዊነት በአደገኛና እርግጠኛ ባልሆነ ጊዜያትና ዩናይትድ ስቴትስ ፕሬዝዳንት ሀገሪቱን የአሜሪካ አካል እንድትሆን በሚያደርጉት እንቅስቃሴ ወቅት ይወጣል ማሳሰቢያ ነው። ካናዳ ለትራምፕ የቅርብ ጊዜ መግለጫ አስተያየት ወዲያኑ ከመስጠትም ተቆጥባለች። ነገር ግን የካናዳ ጠቅላይ ሚኒስተር ካኒ ቀደም ሲል አገራቸው በመከላከያ ስርዓት ጉዳይ ላይ ከዩናይትድ ስቴትስ ጋር ከፍተኛ ደረጃ ውይይት እንዳደረገች ተናግረዋል። በአጠቃላይ ትራምፕ ወርቃማው ዶም የመከላከያ ስርዓት 175 ቢሊዮን ዶላር እንደሚያስወጣ እና አሁን ባለው የስልጣን ዘመናቸው በ229 እንደሚጠናቀቅ ገልጸዋል። ምንም እንኳን ትራምፕ እንዲ ቢሉም የመከላከያ ኢንዱስትሪ ባለሙያዎች ሰዎችም ይጠናቀቅበታል፣ በተባለው ጊዜ በጀትና አዋጭነት ላይ ጥያቄ ያነሳሉ። ትራምፕ ባለፈው ሳምንት በሪፐብሊካን ቁጥጥር ስር የሚገኘውን የዩናይትድ ስቴትስ የተወካዮች ምክር ቤትን በጠባቡ ድጋፍ ካገኙ በኋላ በሴኔት ውስጥ ለስርዓቱ የመጀመሪያ 25 ቢሊዮን ዶላር ድጋፍ ለማግኘት ተስፋ አድርገዋል። የው ገንዘብ ሜዲኬድንና በአስር ሚሊዮኖች የሚቆጠሩ ዝቅተኛ ገቢ ያላቸውን አሜሪካውያን የሚረዳውን የምግብ እርዳታን ጨምሮም ለማህበራዊ ፕሮግራሞች የገንዘብ ድጎማ በማቋረጥ ለወታደራዊና ድንበር አስከባሪ ኃይሎች በጀትንም ያሳድጋል ይገኛል። ጎልደን ዶም ከአይረን ዶም ከፍ ያለ የመከላከያ ስርዓትም ነው። አይረን ዶም ከአጭር ርቀት የሚወነጨፍ የጦር መሳሪያዎች እንዲያከሽፍ ተደርጎ የተሰራ የአየር መከላከያ ስርዓት ሲሆን በየትኛውም የአየር ሁኔታ ውስጥ ተግባሩን ያከናውናል። የተተኮሱ ተወንጫፊ መሳሪያዎችን ለመለየት ራዳር የሚጠቀም ሲሆን ተወንጫፊዎቹ በመኖሪያ አካባቢዎች ወይም በባዶ ሜዳ ላይ የሚወድቁ መሆናቸውን ቀድሞ የመለየት አቅምም አለው። ጎልደን ዶም በዚህ ረገድ የተሻለ ሲሆን ከላይኛው የዓለም ክፍል የተወነጨፉት ወይም ወይም ከጠፍር የሚተኮሱ ሚሳኤሎችን የመጥለፍ አቅም አለውም ተብሏል። የሚገነባው ከክሩዝና ባላስቲክ ሚሳኤሎች ሃይፐርሶኒክ የጦር መሳሪያዎች ከድምጽ ፍጥነት በላይ የሚንቀሳቀሱትን ጨምሮና ክፍልፋይ የምህዋር የቦምብ ጥቃት ስርዓቶች መከላከል እንዲችልም ተደርጎ የተሰራ ነው። ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እጅግ አርገናችሁ እናመሰግናለን። በያላችሁበት ለሁላችሁም መልካም መልካም እየተመኘን እንሰናበታችኋለን።